ባህላዊ መድኃኒት ቀማሚ ነኝ፣ ጾለታ አደርግልሻለሁ ብርሽንም ብርሽን ማበዛልሻለሁ በማለት ከአንዲት ግለሰብ ከ736 ሺህ ብር በላይ ያታለለው ግለሰብ በቁጥጥር ስር ዋለ። ግለሰቡ ባታለለው ገንዘብ ባጃጅ መግዛቱንም የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ አረጋግጧል። ረዳት ሳጅን አባይነን የማየው ተጨማሪውን እንደሚከተለው ያቀርበዋል። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ ቅዱስ ገብርኤል አደባባይ አካባቢ ነው። የጎፋ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን አንተነ መላክ ፖሊስ የግል ተበዳይን አቤቱታ መነሻ በማድረግና የምርመራ መዝገብ በማደራጀት ለግለሰቡ የተላከለትን አካውንት ሲያጣራ ግለሰቡ በተለያየ ቀንና በተለያየ አካውንት ገንዘቡ የተላከለት መሆኑን ያረጋገጠ ሲሆን የፍርድ ቤት መያዣ ትዕዛዝ በማውጣት ከአዲስ አበባ ከተማ ውጭም ደቡብ ምዕራብ ክልል በምትገኘው ቴፒ ከተማ ድረስ በመሄድ ተጠርጣሪውንና በተላከለት ገንዘብ ኮድ አንድ ዜሮ አምስት ሁለት ሀያ አራት ደቡብ ምዕራብ ጊዜያዊ ሰሌዳ ያለው የገዛውን አንድ ባጃጅ በቁጥጥር ስር መዋል ተችሏል ብለዋል። የግል ተበዳይ ወደ ተጠርጣሪው ስልክ ደወለችና የባህል ሕክምና ፈልጋለሁ በማለት ተነጋገሩ። ከዛ ተጠርጣሪው አዋው ሰራ ልሻለሁ አባ መንግስቱ ነኝ፣ ችግር የለውም፣ የሚባሉ ይስማማሉ። ከተስማሙ በኋላ ተጠርጣሪው ወደ ብር ማብዛት ላይ ነው ሄድ። በአካውንቱ ምን ያክል ብር አለ? በአካውንቱ ያለውን ብር ልባርክሎት በሚል የግል ተበዳይም ወደ 652000 ብር አካውንት ላይ ያለ አሉ። 652000 ካለ እሱን ልባርክሎት በሚል ተጠርጣሪው በከፈተው በሁለት ስም ነው ያለው። ተጠርጣሪው የኢትዮጵያ ንግድ ባንክ ላይ ነው። ሁለቱም ያለ ቴፒ ከተማ ላይ ነው የከፈተ። ሁለቱ ላይም ብሩን እንድታስተላልፍለት አደረገ። ብሩን ካስተላልፈለት በኋላ በተለያየ ቀን ብሩን አባዝቼ ልክልሻለሁ በሚል ነው ሁሌም እንትን የሚላት። በምደውለት ሰዓት ተባዝቶ ይላካል የሚላት። ግን የግል ተበዳይ ብሩን ሳይልክላቸው ሲቀር ወደ እኛ መጥቶ ጥቆማውን አደረሱን። እኛም ምርመራችንን ይዘን የመያዣ ትእዛዛችን ይዘን ቴፒ ከተማ ሄደን ተጠርጣሪውን እጅ ከፍንጅ ይዘን በተጠርጣሪውን በያዝነው ሰዓትም በሰዓቱ ባጃጅ እንደገዛበት ለእኛ እንትን አድርጎም ባጃጇን ቴፒ ከተማ ፖሊስ ጽህፈት ቤት አስረን ተጠርጣሪውን በያዝነው ሰዓትም ስለ ሃይማኖታዊ እውቅና ምንም የለውም፣ የስራ ኃላፊነትም የለውም። ፍቃድም የለውም። ተጠርጣሪው ዝም ብሎ እንደ ማንኛውም አካል ዝም ብሎ በቴሌግራም ቻናል አባ መንግስቱ ነኝ በሚል ከፍቶ ነው ሰዎችን እንዲህ የማታለያ መንገድ ተጠቅሞ እያጭበረበረ ያለ ማለት ነው። አሁን አሁን በተለያዩ ማህበራዊ ሚዲያዎች እፈውሳለው ባህላዊ መድኃኒት ቀማሚ ነኝ የሚሉ ምንም አይነት እውቅናና ፍቃድ የሌላቸው ግለሰቦችን እያስተዋልን እንገኛለን። ስለዚህም ኅብረተሰቡ ውሳኔዎችን ከመወሰኑ በፊት ማንነታቸውን እና ትክክለኝነታቸውን በማረጋገጥ ለመሰለ የወንጀል ድርጊት እንዳይጋለጥ ጥንቃቄ ሊያደርግ ይገባል ሲሉ ዋና ሳጅን አንተነ ተናግረዋል።